ቤተሰብ ዛሬ በጣም ደስ ብሎኛል ኤሉ ከዛ ስሜት ወጥታ በመልካም ስራ ስለመጣች ደስ ብሎኛል ዛሬ ታሪክ ሰርታለች ጌታ በጣም ነው ደስ ያለኝ ከምኑ በላ ማለት ነው እናንተም እርግጠኛ ነኝ ደስ እንደምላችሁ እርግጠኛ ነኝ በጣም ኔ ደስ ያለኝ። ሄሉዬ የኔ ውድ ማለት ነው ትለያለሽ። አንቺ እኮ ከዚህ በፊትም በጣም ጎበዝ ነሽ፣ ብዙ ስራ ሰርተሻል። ጌታም በጣም ኔ ደስ ያለኝ የበለጠ ዛሬ በጣም ወደርኮሽ። ኤሉሻ ማለት ነው የኔ ቆንጆ። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ፣ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦቼ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ስትገቡ ላይክ አድርጉኝ የኤሉ ቤተሰቦች ማለት ነው የኔ ውዶች፣ ከበሩልኝ። በጣም አመሰግናችሁ። በኮሜንት ሀሳብ አስተያየታችሁ የምትጽፉልኝ እግዚአብሔር ትላይ ያላችሁ ከበሩልኝ ለማለት እፈልጋለሁ። እንግዲህ ዛሬ ኤሉ በአዲስ ስራ ነው የመጣችሁ። በጣም ደሳሪ እግዚአብሔር እንግዲህ ምግብ ይዛ ውሃ ይዛ እንግዲህ ለተቸገሩ ይው ምግብ ስታበላ ነበረች። ዛሬ በጣም ነው ደስ ያለኝ። ታሪክ ነው የሰራችው። ትልቅ ስራ ነው የሰራችው። መድአነለም እንግዲህ በወጣ ይታካለሽ ፈጣሪ የልብሽን ይስጥሽ። ኤሉዬ የኔ ቆንጆ ዛሬ እንደምታውቁት ዛሬ መድኃኔዓለም ነው፣ ሀያ ሰባት ነው በጣም እኔ ደስ ያለኝ። ኤሉሻ የኔ ቆንጆ አንችኮ ኮ እኔ እንጃ ትለያለች። በጣም ጎበዝ፣ ጠንካራ ሴት ናት። ጌታ ከዛ ሁሉ ስሜት ወጥተሽ ዛሬ በዚህ ሁኔታ ስለመጠሽ ደስ ብሎኛል። የምሬ ነው የምላችሁ። እና አባራታታት ሴት ልጅ ናት። እግዚአብሔር በጣም ነው ደስ ያለኝ ከምንም በላይ ማለት ነው። እና ሁላችሁም ደስ እንደምላችሁ እርግጠኛ ነኝ። ወንድ ቢሄድ ህይወት ይቀጥላል ማለት ነው። እና እራሳቸው ለምኑ ይመጣል ወደ ኤሉ ህይወት ማለት ነው። እና ለእሷ ፈጣሪ እንግዲህ የልቧን ይስጣት እግዚአብሔር፣ ከሱ የተሻለ ሰው ይስጣት። አሜን በሉ ቤተሰብ ማለት ነው እና በጣም ነው ደስ አለኝ። ሄሉዬ ቆንጆ፣ በወጣሽ ፈጣሪ በወጣሽ ይታካለሽ፣ ፈጣሪ ጨምሮ ይስጥሽ የኔ ቆንጆ በመልካም ነገር። በዚህ ስለመጠሽ ደስ ብሎኛል። የምር ነው ምላቸውን። እንጃ ከዛ ሁሉ ስሜት ወጥታ ዛሬ በዚህ ስራ ስለመጠህ ደስ ብሎኛል። መደ አለም ደግሞ የልብ ሽኒ ስሽኒ ቆንጆ አንቺ ጠንካራ ሴትነሽ ብርቱ ሴትነሽ እናውቃለን። ብዙ ነገር አጋጥሞሻል፣ ግን ብዙ ነገር በህይወትሽ ብዙ ነገር ፈተና መቼም ይኖራል። ማንኛውም ሰው እኮ ስለ ሳቀ ስለለበሰ ሁሉም ሰው ደስተኛ ነው ማለት ከባድ ነው። እንግዲህ ኤሉ በጣም በብዙ ነገር የተፈተነች ልጅ ናት እና ምን ይታወቃል የእግዚአብሔር ስራ ታምር ነው። ለእሷ ከዚህ የተሻለ ልሰጣትም ይችላል ሲመጣው እግዚአብሔር ስራ ማለት ነው እና ሄሉዬ፣ እኔ ቆንጆ አቺ ጀግና ሴት ነሽ። ወንድ ቢሄድ ወንድ ይመጣል። ስለዚህ ራስሽን ጠብቂ፣ ለቤተሰቦችሽን መኖር አለብሽ። አንቺ ገና ብዙ ነገር የምትሰሪ ጠንካራ ሴት ነሽ እና ራስሽን ለማንም ሰው ዝቅ አትበይ። ማለት ነው ዛሬ በመልካም ስራ ስለመጣች ደስ ብሎኝ። እንግዲህ ይህ ቪዲዮ ከተመቻቹ ቤተሰብ ማለት ነው ሰብስክራይብ፣ ላይክ አድርጉ። ሁሉም የምትወዱ በተለይ ማለት ነው የእኔ ውዶች በጣም ትለያላችሁ። ኮሜንታችሁ በጣም ነው ደስ የምለው። ጌታ እኔ እንጃል ለእናንተ ቃላት የለኙ ትለያላችሁ። በተለይ ትክክለኛ ወዳጆች እናንተ ለኤሉ በጣም እኔ እንጃ፣ በጣም ነው የማደንቃችሁ። በተለይ የኤሉ ወዳጆች በጣም የተማራችሁ ጀግና ናችሁ። በየታ ነው የምላችሁ። ኮሜንታችሁ እንዴት ደስ እንደሚለው እኔ አላቅም። ለእናንተ ቃላት የለኝም። በጣም የማመሰግናችሁ የምታበረታቱኝ፣ ሰብስክራይብ ያደረጋችሁን ከልብ አመሰግናለሁ። አሁኑ ስገቡ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። በጣም ነው የምወዳችሁ። በዚህ አጋጣሚ ክበሩልኝ፣ እኔ ውዶች ማለት ነው እና ሰብስክራይብ አድርጉኝ። ይህም ቪዲዮ ከተመቻቸው አይ